ሰላም እንዴት ናችሁ? ደህና ናችሁ ወይ? እስቲ በሀገራችን ስለተደረገ የአከራይ ተከራዮች አዋጅ ስለሱ ላውጋችሁ። ትንሽ ሁለት ጊዜ ነው የአከራይ ተከራይ አዋጅ የተካሄደው። አንድ የክራይ ቤቶች የመንግስት ቤት የነበሩትን ለንግድ ቤትና ለተለያየ ነገር ሌሎች ሰዎች አከራይተው ይጠቀሙ የነበሩ ወይ በፊት ባለ ይዞታዎች ማለት በስማቸው የተመዘገበ ሰዎች እነሱ ወይ ቤት ሰርተው ወይ ደግሞ ሌላ ቦታ በቅናሽ ተከራይተው ያኛው ቤት የተሻለ ገቢ የሚያስገኝ ከሆነ ያከራዩ ነበር። እና ያ ከክራይ ቤቶች የሚያገኘው ገቢ በቂ ስላልሆነ ይህንን ግለሰቦች እየተጠቀሙበት ስለሆነ እንደገና መለካት አለበት ተብሎ ሕግ ከተዘጋጀ በኋላ የአከራይ ተከራይ እዛ ውስጥ ያሉ ሰዎች ራሳቸው የተከራዩት ሰዎች ከመንግስት ኮንትራት እንዲያደርጉ የሚፈቅድ መብት መዘጋጀት አለበት ተብሎ ሕግ ወጥቶ ነበር በዚህ በክራይ ቤቶቹ አዋጅ ከመውጣቱ በፊት ለህወሓት ቅርብ የሆኑ ሰዎች አዋጁ ገና ሳይጸድቅና ረቂቅ ላይ እያለ በማወቃቸው መረጃ እንዲያገኙ ስለተረዱም አብዛኞቹ ቤቶች ሄደው የተከራዩት እነሱ ናቸው። በውድ ዋጋ እያፈላለጉ ጥሪ የተጠሩትን የተጠራላቸውን ሂሳብ እየከፈሉ ተከራዩዋቸው። እነዚህ የተከራዩዋቸው ቤቶች ከተወሰነ ጊዜ በኋላ ውል አድርገው ስለተከራያቸው ከተወሰነ ጊዜ በኋላ ያ አዋጅ ይወጣል። አዋጅ ሲወጣ እንደገና ይለካል። ተለክቶ ከመንግስት ጋር ቀጥታ ኮንትራት ያደርጋሉ ማለት ነው። በዚህ መንገድ ፖሊሲ ሲወጣ ቀድሞ በማወቃቸው የተጠቀሙ ብዙ አሉ። በዛን ጊዜ ትዝ ከሚለኝ ነገር መርካቶ ነበረ የምሰራው። አራተኛ ፖሊስ ጣቢያ ነበር የምሰራው ወይም ደግሞ በድሮ በወረዳ አምስት ወይም መርካቶ መሀል ላይ ያለው ፖሊስ ጣቢያ እዛ ያጋጠመኝ አንድ አባት የስልሳ አራት ዓመት ሰው ናቸው። አስታውሳለሁ በጥሩ ይዘት ላይ የነበሩ ሰው እንደሆኑ ያስታውቃሉ። ለሁለት በፊት ራሳቸው ጋር የሚሰሩ ሰዎች ቤቱን በስምምነት ሁለት ሱቅ አዳራሽ ውስጥ አከራይቷቸው ነበር። ያከራዩዋቸው እንዴት ነው? ውል የላቸውም። ልጆችን ጠርቶ ያናገሯቸው፣ እናንተ ሰራተኛ ናቸው ለእኔ የሰራተኛ ውል ከፈረማችሁ ብቻ ነው ኮንትራት ም ሰጣችሁ ብሎ የሰራተኛ ውል አስፈርሟቸው ልጆቹ ሁለት ሱቆች ጎን ለጎን ይዞ ጓደኛሞች ሆኑ ወንድማሞች አላውቅም። ጎን ለጎን ይዞ ሁለቱን ሱቆች እየሰሩ ነበር እና ሰውየው ቀድሞ ነቅቶ ያደረጉት ነገር ነበረ። ግን እነዚህ ሰዎች ኦልሬዲ ውል ባይኖርህም እዛ ቤት ለመኖርህ እዛ ቤት ክራይ የከፈልክ መሆኑ ማስረጃ ካለ ከመንግሥት ጋር ውል መፈራረም ትችላለህ ስለተባለ ውል ተፈራረሙ። ሄዱና አስጠሯቸው፣ አስጠየቋቸው። እኔ እንደ ሰራተኛ ነው የቀጠርኳቸው፣ በሰው ማስነገሯቸው፣ ሰው በሚያውቋቸው ሰዎች ሰራተኞቼ ናችሁ እናንተ እንጂ ተከራይ አይደላችሁም፣ ስለዚህ ቤቴን ልትወስጡ አይገባም። ለዘመናት ለብዙ አመት የለፋሁበትን ጥሪቴን ጠቅላላ ያፈሰስኩት እዚህ ላይ ነው፣ መውሰድ የለባችሁም ብሎ በሰው አስጠየቁ። ምን አሉ? እምቢ አሏቸው። ሁሉንም ሙከራ ሞከሩ፣ አልሳካ አንድ ቀለታ ሬድ ለብል ጆኖከር ሙሉ ጆኖከር መኪናቸው ውስጥ በጠርሙስ ነው የጠጡት። በጠርሙስ ጠጥቶ ጠጥቶ ጠጥቶ በቃ ሞቅ ሲሏቸው ደወሉላቸው። ልጆቹ ልክ እንደ መጥፎ ቃል መጥፎ ስሜት አላሳያቸውም ነበር፣ ልክ እንደ ልጆቻቸው ስለሚያያቸው ደወሉላቸው። ሁለቱና ላግኛችሁና እንነጋገረው መቼም ልጆቼ ናችሁ እናንተ በእኔና በእናንተ መሃል የተፈጠረው ነገር መልካም ስላልሆነ እስቲ እኔም ይቅር ልበላችሁ እናንተ ምን ሀሳብ እንዳላችሁ ልስማ ብሎ አስጠሯቸው። አስጠሯቸውና የሆነ ቦታ አስጠሯቸው። የተጠሩበት ቦታ ላይ እዛው መርካቶ ውስጥ የተቀጣጠሩበት ቦታ መጡ ልጆቹ። አናገሯቸው። ልጆቹ ሀሳባቸው እንዳልቀየሩ የመንግስት መብት የሰጠን መብት ስለሆነ ሀሳባችን መቀየር አንችልም ሲሏቸው፣ ሰውዬው ኮልት ሽጉጥ አውጥቶ ሁለቱንም ገደሏቸው። ሁለቱንም ገደሏቸው። ከዛ በኋላ ፖሊስ አይደለም የያዛቸው። ሰውዬውን ደህንነት ይከታተል ስለነበረ አንድ ኤፍሬም የሚባል ደህንነት እንደም ሽማግሌው ፈንክቶ አምጥቶ እንደገና ደን አሳክመን ከሱ ጋር ለምንፈነክ ሰው ቢገሉም ለህግ ስታመጣ እንዲማድረግ የለብህም በሚል እንደም ተጨቃጭቀን፣ እስከ መጨረሻ ጡል ስሜት ላይ አልነበርንም እና ሰውዬው በዛ ምክንያት ለህግ እንደቀረቡና እስር ቤት እንደገቡ አስታውሳለሁ። እና ሁሉም መልካም ነገሮች መጥፎ ነገር ይዞ ሊመጡ ይችላሉ። አንዳንድ አዋጆች ሲወጡ ተጠቃሚ መንግስት ነው እንጂ አንተ በዛች ክፍተት በምታገኛት ነገር አደጋም ሊመጣብህ እንደሚችል ማወቅ መልካም ነው። እነዛ ሁለት ወጣቶች ያገቡም አይመስሉም። መርካቶ ያላችሁ ወደም ታቁ ተፋስተው ስትሆነ እኚህ አባት በ64 አመታቸው ሁለት 30 አመት ያልሞላቸውን ልጆች ቀጥፈው እሳቸውም ወደ እስር ቤት ሄደዋል እና ከአከራይ ተከራይ አዋጅ ትዝ የሚለኝ ህወሓት ለራሱ ሰዎች አዋጁ ከመውጣቱ በፊት ኢንፎርሜሽን በመስጠት አብዛኛውን የኪራይ ቤት እንዲቆጣጠሩ ያደረገበት ዘዴና የኚ ሰውዬ አሟሟት ማነው? የኚ ሰው እነዚህ ወጣቶች አሟሟት ትዝ ስላለኝ ያካፍላችሁ ብዬ ነው። ሰላም ይብዛላችሁ። እግዚአብሔር ይስጥልኝ።